ሰላም ውድ ተመልካቾቼ እንደምን አላችሁ? የስኳር ሕመም ያለባቸው ሰዎች እንዴት ነው እነዚህ የካርቦሀይድሬት ይዘት ያላቸውን ምግቦች ስኳራቸው ሳይጨምሩ እንዴት ነው መመገብ የሚቻለው? እንደሚታወቀው እንግዲህ እንደ እንጀራ እንደ ሩዝ የመሳሰሉ እንደ ድንች ያለው ምግቦች የስኳር መጠንን እንደሚጨምሩ ይታወቃል። ታዲያ ከነዚህ ምግቦች መራቅ ደግሞ እጅግ በጣም አስቸጋሪ ሆንብናል። ምክንያቱም የዕለት ዕለት ምግቦቻችን ስለሆኑ ማለት ነው። ታዲያ በምን አይነት መንገድ ብንመገብ የደም ስኳራችን ከፍ ሳይል የደም ስኳራችን አስተካክለን እነዚህ ምግቦችን መመገብ እንችላለን የሚለውን እናንተ ሊጠቅሟቸው የሚችሉ ዘጠኝ መንገዶችን በዛሬ ቪዲዮ እንመለከታለን። የመጀመሪያው ዋና ነገር የካርቦ ሃይድሬት መጠንን መቀነስ ወሳኝ ነገር። ለምሳሌ እንጀራ የግድ ነው። ነገር ግን ምን ያህል እንጀራ ነው የምትጠቀሙት? አንድ አራተኛ፣ አንድ ሶስተኛ ወይስ ሙሉ እንጀራ ነው የምትጠቀሙት? ሙሉ እንጀራ የምትጠቀም ከሆነ ያለምንም ጥርጥር የደም ስኳር ይጨምራል። እንጀራ፣ ሩዝ፣ ፓስታ፣ መኮረኒ የሚባሉ በአንፃሩ እንደ ፓስታ፣ መኮረኒ፣ ነጭ ዳቦ መሳሰሉትን ነገሮች ማስወገድ አለባቸው። ቦታ ላይ ግን እንደ እንጀራ፣ እንደ ሩዝ፣ አንዳንዴ ደግሞ እንደ ድንች ያሉ ምግቦችን ማካተት ይኖርባቸዋል። ስለዚህ ዋናው ነገር መጠን ምንም አትመገቡ ሳይሆን መጠኑን መቀነስ ነው። ምክንያቱም ለምሳሌ አንድ ሰው ሙሉ እንጀራ የሚጠቀም ከሆነና አንድ አንድ ሁለተኛ እንጀራ የሚጠቀም ከሆነ ወይም አንድ ሶስተኛ እንጀራ የሚጠቀም ከሆነ የደም ስኳሩን እኩል ከፍ ሊል አይችልም። ስለዚህ እነዚህ የካርቦሃይድሬት ይዘት ያላቸውን ምግቦች ሙሉ በሙሉ ማስወገድ በጣም የምትቸገሩ ከሆነ ቢያንስ መጠናቸውን መቀነስ አለባቸው። ሌሎች ምግቦችን እንደ ፕሮቲን አትክልቶችን ማካተት አለባቸው። ስለዚህ እንጀራ በቀጥታ እንጀራን ስትመገቡ ወደ ስኳር እንደሚሄድ እያሰባችሁ ይህንን የእንጀራ መጠንን ዝቅ ማድረግ አንድ አራተኛ ሊሆን አንድ ቁርጥ ወይም ደግሞ መጠኑን በጣም ዝቅ ማድረግ። አንደኛው ስትራቴጂ የካርቦሀይድሬት ይዘት ያላቸው ምግቦች መጠናቸውን ዝቅ ማድረግ መመገብ፣ ግን በጣም ዝቅ ማድረግ መጠን ከሀያ እስከ ሀያ አምስት ፐርሰንት፣ ከአንድ አራተኛ በላይ አጠቃላይ የምግብ ይዘታቸውን እንዳይዙ ማድረግ ማለት ነው። ሁለተኛ ብዙ የፋይበር ይዘት ያላቸው ምግቦች ማካተት፣ ለምሳሌ እንደ አጃ ኦትስ ማለት ነው። እንዲሁም ደግሞ ምስር ባቄላ እነዚህ የፋይበር ይዘታቸው ከፍተኛ የሆኑ ምግቦችን ማካተት አለባቸው። ከምትመገቧቸው ምግቦች ውስጥ ስኳራችሁ ከፍ እንዳይ እንግዲህ እነዚህ ፋይበር ይዘታቸው ከፍ ያሉ በተለይ ከናሰራቸው ያሉ ምግቦች በቶሎ ከአንጀት አንደኛ ዳይጀስት ስለማይሆኑ ስለማይዋሃዱ ወደ ስኳር የመሄድ እድላቸው በጣም አነስተኛ ነው። ሌላው የተመገብ ነው። ለምሳሌ እንደእንጀራ ያሉትን ምግቦች ቶሎ ብሎ ወደ ስኳር እንዳይቀየሩ በመያዝ እነዚህ የፋይበር ይዘታቸው ከፍተኛ የሆኑ ከናሰራቸው ያሉ ያላሙ ያልደቀቁ ልመው ደቀው ፈጭተው የሚመጡ ስኳርን ቶሎ ከፍ ያደርጋሉ። ለምሳሌ አጃን ብትወስዱ ሸርከት ተደርጎ የተፈጨ ወይም በአጃ መልክ ያለው አለ። እንዲሁ ደግሞ በዱቄት መልክ ያለው በዱቄት መልክ ያለው ልሞ ደቆ ስለሆነ የሚመጣ የደም ስኳራችሁን ቶሎ ብሎ ከፍ ያደርጋል። ስለዚህ በዱቄት መልክ ያሉትን ምግቦች በብዛት አትመገቡ። የፋይበር ይዘታቸው ከፍ ያሉ እናሰራቸው ወይም ደግሞ ሲፈጩ ገርደፍ ገርደፍ ተደርገው የተፈጩ ምግቦችን መመገባቸው የፋይበር ይዘታቸው ከፍተኛ ስለሆነ የደም ስኳራችሁ ከፍ እንዳይል ያደርጋል። ስለዚህ የፋይቨር ይዘታቸው ከፍ ያሉ ምግቦችን፣ አሰር ያላቸው ምግቦችን ማካተት የደም ስኳራችሁ ከፍ እንዳይል ይረዳቸዋል። ሌላው የካርቦሃይድሬት ምግቦችን መጨረሻ መመገብ በጣም ወሳኝ ነው። ለምሳሌ ወተት፣ እርጎ፣ እንቁላል፣ እንጀራ ቢኖር መጀመሪያ መመገብ ያለባችሁ ፕሮቲን ያለውን ምግብ ነው መመገብ፣ ወይም አትክልቶች ላይ ነው መጀመሪያ መመገብ ያለባችሁ። ለምሳሌ ወተት ከሆነ ወተት፣ እንቁላል ከሆነ እንቁላሉን ትጠቀማላችሁ። ካርቦሃይድሬት ያላቸው እንደ እንጀራ ያሉትን ምግቦች መጨረሻ መመገብ ተገቢ ነው። ያ ማለት አንደኛ ቀድማችሁ የፕሮቲን ምግቦችን የአትክልት ምግቦችን ስትመገቡ ወዳችሁን ይይዝላችኋል። ስለዚህ ቶሎ ስለምትጠጉ ያኛውን የካርቦሃይድሬት ምግብን ብዙ አትመገቡ። ሁለተኛ ደግሞ መጀመሪያ የተመገባችሁት የፕሮቲንና የፋይበር ወይም ደግሞ የአትክልት ምግቦችን ከሆነ የተመገባችሁ ቀጥላችሁ ካርቦሃይድሬት እንደ እንጀራ ያሉትን ምግቦች ስትመገቡ ቶሎ ብሎ እነዚህ የካርቦሃይድሬት ምግቦች ወደ ስኳር የመሄድ እድላቸውን ይቀንሳል። ስለዚህ መጀመሪያ ፕሮቲን ይዘት ያላቸውን ወይም አትክልት ይዘት ያላቸው ምግቦች መጀመሪያ መመገብ ሌላው ስትራቴጂ ነው፣ የደም ስኳራችሁን ለመቀነስ። አምስተኛ በምንም ታምን ካርቦሃይድሬት ብቻውን አትመገቡ። ለምሳሌ አንድ ሰው እንጀራ በሩዝ ቢመገብ፣ እንጀራው ካርቦሃይድሬት ነው፣ ሩዙም ካርቦሃይድሬት ነው። እንጀራ ፓስታ ቢመገብ፣ እንጀራው ካርቦሃይድሬት ነው፣ ፓስታው ካርቦሃይድሬት ነው። እንጀራ በፓስታ በዳቦ ቢመገብ እንጀራውም ፓስታውም ዳቦውም ካርቦሀይድሬት ነው። ስለዚህ በከፍተኛ ደረጃ ስኳር ይጨምራል። ስለዚህ ካርቦሀይድሬት ይዘት ያላቸው ምግቦች ስትመገብ ሁልጊዜ ከአትክልት ጋር፣ ከፕሮቲን ከገንቢ ምግቦች ጋር ለምሳሌ ከእንቁላል፣ ከወተት፣ ከስጋ ወይንም ደግሞ ከሌሎች የአትክልቶች ጋር ከጥቅል ጎመን፣ ሰላጣ፣ ቆስጣ፣ ብሮኮሊ እነዚህ ጋር መመገብ ነው እንጂ ብቻውን ካርቦሀይድሬት ምግቦችን መመገብ የደም ስኳራችሁ በከፍተኛ ደረጃ ከፍ እንዲል ያደርጋል። በተቻለ መጠን መጀመሪያ የካርቦሀይድሬት ምግቦችን መቀነስ ነው። እንደ እንጀራ ያሉትን ምግቦች መቀነስ ነው። ስኳር ያለባችሁ እንጀራ እየተመገባችሁ ስኳራችሁ ለማስተካከል በጣም ሊያስቸግራችሁ ይችላል። ስለዚህ እንጀራውን በጣም መጠኑ ዝቅ ማድረግ አለበዛ አለበለዚያ ደግሞ እንጀራውንም ቀንሳችሁ ከሌሎች ምግቦች ጋር ከአትክልቶች ጋር ሁልጊዜ፣ ለምሳሌ ጎመን ሊኖር ይችላል፣ ሰላጣ፣ ቆስጣ ሊኖር ይችላል፣ እንቁላል ሊኖር እነዚህ ጋር ካደረጋችሁት የደም ስኳራችሁ ከፍ አይልም። ስለዚህ ብቻውን ካርቦሀይድሬት አለመመገብ ደግሞ ሌላው የደም ስኳራችሁን ለማስተካከል የሚረዳችው ስትራቴጂ ነው ማለት ነው። ሪዚስተንስ ስታርች መጠቀም ነው። ይህ ሪዚስተንስ ማለት ምንድን ነው? ለምሳሌ ሩዝን ፍሪጅ ውስጥ አቀዝቅዞ አሳድሮ መጠቀም፣ ድንችን ፍሪጅ ውስጥ አቀዝቅዞ አሳድሮ መጠቀም። እነዚህ በፍሪጅ ውስጥ ቀዝቅዘው ሲያድሩ በውስጣቸው ያለውን ግሉኮዝ በቀላሉ እንዳይለቁ ሪዚስት እንዲያደርጉ በማድረግ የደም ስኳራችሁ ከፍ እንዳይል ያደርጋል። ስለዚህ እነዚህ የካርቦሃይድሬት ይዘት ያላቸው ምግቦች በፍሪጅ ውስጥ አቀዝቅዞ አሳድሮ መጠቀም ሌላው የደም ስኳራችሁ ከፍ እንዳይል ማድረግ ትችላላል። ሌላው ምግብ ከተመገባችሁ በኋላ ሁልጊዜ እንቅስቃሴ ማድረግ ውድ ተመልካቾች፣ ይሄ የምነግራችሁ ነገር እንደ ቀላል አትመለከቱ። ለምሳሌ ተመግባችሁ መተኛ፣ እንግዲህ ማይተኛ በሽታ ነው ያለው። ስለዚህ ስኳር ሁልጊዜ ካለ አለ ማለት ነው አይደል? ስለዚህ በሆነ መንገድ ካላስተካከለ የደም ስኳራችን ዝቅ ካላደረግ ነው። እሱ ማይተኛ ከሆነ እኛም መተኛት የለብንም በሽታችን ለመቆጣጠር ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? እንደተመገባችሁ ሁልጊዜ የ30 ደቂቃ እንቅስቃሴ ማድረግ አለባችሁ። በተለይ በተለይ የበላችሁት ምግብ እንደ እንጀራ ካርብ ካለው 30-40 ደቂቃ እንቅስቃሴ አድርጉ። በተለይ ማታ የምትመገቡ ከሆነ የጠዋታችሁን ስኳር ለማስተካከል በመካከል ቀደም ብላችሁ መመገብ ይኖርባችኋል። ማለት በጊዜ ተመግባችሁ በመሃል እንቅስቃሴ ማድረግ። ሁልጊዜ ከተመገባችሁ በኋላ የሰላሳ ደቂቃ ከመተኛታችሁ በፊት ወይም ደግሞ ቁጭ ከማለታችሁ በፊት የሰላሳ ደቂቃ እንቅስቃሴ ማድረግ ሌላው የደም ስኳራችሁ ሊቀንስላችሁ የሚችል ስትራቴጂ ነው። የመጨረሻው ስትራቴጂ ደግሞ ምንድን ነው? የደም ስኳራችሁን ለማስተካከል ካርቦሃይድሬት ምግብ የምትመገቡ ከሆነ በተቻላችሁ መጠን ወደ መኝታ በተቃረበ ሰዓት አትመገቡ። ያ ማለት ምንድን ነው? አንድ ሰው የሚተኛው ለምሳሌ ሶስት ሰዓት ከሆነ ሁለት ሰዓት ላይ የካርቦሀይድሬት ይዘት ያላቸው ምግብ ተመግቦ የሚተኛ ከሆነ የጧት የደም ስኳሩ ይጨምራል። ከዚያ ይልቅ ወደ ኋላ መሳብ አለበት። የጧቱን የደም ስኳር ለማስተካከል ወደ ኋላ አስራ ሁለት ሰዓት አካባቢ ወይም ደግሞ አስራ አንድ ሰዓት አካባቢ ስባችሁ መመገብ አለባችሁ። በመሀል የሚርባችሁ ከሆነ ለምሳሌ አቮካዶ አንድ እንቁላል ወይም ወተት መጠቀም ነው እንጂ ካርቦሃይድሬት ያላቸው ምግቦች ወደ መኝታ በተቃረበ መመገብ የደም ስኳራችሁ ከፍ እንዲል ያደርጋል ማለት ነው። ስለዚህ የካርቦሃይድሬት ይዘት ያላቸውን እንደ እንጀራ ያሉ ምግቦችን ቀደም ብላችሁ መመገብና በመሀል እንቅስቃሴ ማድረግ ነው እንጂ ወደ መኝታ በተቃረበ ስትመገቡ ሌሊቱን የደም ስኳራችሁ ከፍ ይልና የጧቱ የደም ስኳር ከፍ እንዲል ያደርጋል። እነዚህን ከላይ ዘረዘርኩላችሁ አጠቃላይ እንግዲህ እነዚህን ስትራቴጂዎችን በመጠቀም ካርቦሀይድሬት የግድ ድንች የግድ መመገብ ካለባችሁ እንጀራ የግድ ስለሆነ እነሱ መመገብ ካለባችሁ ቢያንስ አሁን በነገርኳችሁ ስትራቴጂ በመጠቀም የደም ስኳራችሁን ለማስተካከል ጥረት ማድረግ ትችላላችሁ። ኢንተርሚተንት ፋስቲንግ ሌላው የደም ስኳራችሁን ለማስተካከል የሚረዳችሁ ስትራቴጂ ነው። ይሄ ማለት ምንድን ነው? በጊዜ 12 ሰዓት አካባቢ ወይም 11 ሰዓት አካባቢ ትመገቡና ጠዋት ሌሊቱን ካደራችሁ በኋላ አረፈድ ብላችሁ ሶስት ሰዓት ብትመገቡ አጠቃላይ የጾም ሰዓቱ ይሰፋላችኋል። ስለዚህ የተመገባችሁት ምግብ ለምሳሌ እንጀራ ከሆነ ረዘም ባለ ሰዓት ምግብ ሳትመገቡ በምታሳልፉበት ሰዓት የደም ስኳራችሁ ዝቅ እንዲል ያደርጋል። አንድ ሰው 12 ሰዓት ቢመገብና 30 ደቂቃ እንቅስቃሴ አድርጎ ከዛ ቢተኛ ወይንም ደግሞ ሲርበው ካርቦሃይድሬት ዝቅተኛ የሆኑትን እንደ እንቁላልና አቡካዶ የመሳሰሉ ወይ ወተት ወይ እርጎ ቢጠጣ ሌሊቱ ሙሉ ያድርና እስከ አራት ሰዓት ቢሆን ወደ አስራ ስድስት ሰዓት ከነዚህ ከካርብ ምግቦች ይርቋል ማለት ነው። ስለዚህ የደም ስኳሩ ብዙ ከፍ አይልም፣ ይጠቅማቸዋል ማለት ነው። ስለዚህ የካርብ ምግቦችን በተቻለ መጠን ማራናቅ አስፈላጊ ነው። የመጨረሻው ስትራቴጂ በጣም ጥሩ ውድ ተመልካቾች፣ እንግዲህ የደም ስኳራቸውን ለማስተካከል የግድ የካርብ ምግብ ማካተት ያለባቸው በተለይ እንጀራ ሁልጊዜ ለኢትዮጵያውያን የግድ ምግብ ስለሆነ አሁን በነገርኳችሁ ስትራቴጂዎች በመጠቀም የደም ስኳራችሁን ለማስተካከል ይህንን የአመጋገብ ስታይል መከተል በጣም ወሳኝ ነው። በቀጣይ በሌላ ቪዲዮ እስክንገናኝ ሰላምና ጤና ከእናንተ ጋር